ሰላም ሰላም፣ እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የማጋራችሁ የትሁት ድራማን ነው። ቪዲዮውን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ላስታውሳችሁ እወዳለሁ። ቪዲዮንም ደግሞ ላይክ ማድረግ እንዳትረሱ ከባለፈው ክፍል እንደተመለከት ነው ያው ካሌብ ወደ ክፍለ ሀገር ለስራ ጉዳይ ይሄዳለው በዚህ ዙር ደግሞ እንደ ወትሮ ቶሎ ስለማልመጣ ስለምቆይ ለዛም እንዳታስቡ ሁሉን ነገር አደራ ብሎ አስረክቧቸው ተሰናብቷቸው እንደሄደ የምናስታውሰው ነው። ነገር ግን ካሌብ ወደ ክፍለ ሀገር የሄደ መስሎ ያው ራሱን ለውጦ የምትመጣ አክስት አለች የአባባ እህት ስለተባለ ልክ እንደዛ ሴት መስሎ የሴት ልብስ ለብሶ እራሱንም ሸፋፍኖ በቤት ውስጥ ሆኖ የሚሆነውን ነገር የሚከናወነውን ነገር ለማየት እንግዲህ አይኔ ካላየ አላምንም ስላለ እንግዲህ ብዙ ብዙ ብለውታል። አባትየውም እንዲሁም ትሁትም ቢሆን ያው አላመነም አልቆረጠምም አይምሮ ልቡ ሊቀበል ስላልፈለገ ስላልቻለ አሁን ግን ለማየት ወስኖ እንግዲህ በዚህ ሂደት በቤት ውስጥ እንግዳ መስሎ የማይሰማ የማያይ መስሎ በቤት ውስጥ እንግዲህ እየተመላለሰ የሚከናወነውን ነገር ሁሉ እየተከታተለ ነው። ነገር ግን ገና ከጅምሩ እየሆነ ያለውን ነገር ቲና እንደ ልማዷ እያደረገች ያለችውን ከዳኒ ጋር የምትሆነውን ነገር የምታወራውንም ጭምር እየሰማ በዓይኑ በብረቱ እንግዲህ እያየ መቋቋም እያቃተውም ሄዶም ለትሁት እያማከረ እንዴትስ ቻላችሁት? እንዴትስ ዝም አላችሁ? ይሄን ሁሉ እንግዲህ እያያችሁ ሲል ነበር። ትሁት ግን ነግረንሃል፣ እኔም አባባም ያየነውን ነገር የሰማነውን ነግረንሃል አንተ ስለማታምን ነው እንጂ ስላላመንክ ነው እንጂ፣ አሁንም ቢሆን ለምታየው ነገር እርጋታ ይኑርህ። በችኩልነት በንዴት አንድ ነገር አድርገህ እራስን ዘብጥያ ወርደ እንዳታገኘው ጥንቃቄ አድርግ፣ ስሜትን ተቆጣጠር፣ እያለች እንግዲህ ምክሯንም እየለገሰችው ነው። እሱም እንግዲህ በኃይል ቢናደድም ቢያስቆጣውም ነገሩ ጨክኖ ግን ውሳኔ ላይ አልደረሰም። አሁንም በቀጣይነት አያለው የሚሆነውን እከታተላለው እመለከታለው በሚል ነው። ቲና አሁንም ከትሁት ጋር በአግባብ እየተነጋገረች አይደለም። የምትፈልገውን ነገርም ስትጠይቃት ስታናግራትም ስርዓት በሌለው መልኩ ነው። ሆኖም ምክንያት ብቻ እየፈለገች ትሁትን ትናገራታለች። ያው ትሁትም ትዕግስቱን አብዝቶላት የሚገባውን መልስም እየሰጠቻት ነገር ግን ያው ነገሮች እስኪስተካከሉ እየሆነ ያለውንም ነገር ስላወቀች ካሌብም ያው ራሱን እንደ ሴት አድርጎ እንደ አክስት መስሎ በእንግዳ መልክ መቶ ነገሮችን እየተከታተለ መሆኑንም ስለአወቀች ስለደረሰችበት ያው በጥሞና እንግዲህ እየመለሰችላት እየታገሰች ነው። አባትየውም ከሄዱበት መጥተው ነበር እና ትሁትን እንግዳዋ እንዴት ናት ሲሉ ሲጠይቋት፣ እሷ ግን ያው በፈገግታ መልሳላቸው ነበር። እሳቸው ያው ትሁትም ያላወቀች መስሏቸው ነው። ካሌብ ነገሩ ሚስጥር ይሁን ስላለ ነገር ግን ራሱ ሚስጥር ይሁን ብሎ ራሱ መቋቋም ስላልቻለ ራሱን ስላሳወቀ ሁሉን ነገር እንዳወቀች ነግራው ነበርና ራሱ ነው ሚስጥር ይሆን ያለኝ። እኔማ መቼ እንዲደበቅ ከአንቺ ፈለግኩ ብለዋትም ነበር። ነገር ግን ይህ አካሄድ ጥሩ እንዳልመሰላት በኋላ ዋጋ የሚያስከፍል ራሱን ችግር ውስጥ የሚከት ውሳኔ እንዳይሆን ምክንያቱም በንዴት አንድ ነገር እንዳያደርግ ስትል ትሁትም ነግራቸው ነበር። አባትየውም እንግዲህ እኔም ብያለው ቀድሜ ያለውን ነገር ሁሉ አሳውቅ ያለው፣ ነገር ግን እሷ ሻፈረኝ አለ ማየት አለብኝ አለ እንግዲህ ይይህ ብሎ ብለዋቸው ነበር ዳኒ ትሁትም እንዲሁም ቲናን በሌሉበት አባትየውን አግኝቶ የሚፈልገው ነገር እንዳለ ያንንም ነገር ደግሞ ማንም ሰው እንዳይሰማ በሚስጥር እንዲያረጉለት ሲማጸናቸው ነበር። እሳቸውም ምንም ችግር የለም ለመልካም ከሆነ ችግር የለም ተባበራለው፣ ምንድነው እሱ ሲሉ ጠይቀውት ነበር። እሱም ያው ከፍተኛ መጠን ያለው ብር እንደሚፈልግ ያንንም ደግሞ በአጭር ጊዜ እንደሚመልስላቸው ያንንም ነገር የፈለገው ለስራ ጉዳይ እንደሆነ ጠይቋቸው ነበር። እሳቸውም እንግዲህ ከት ብለው ስቀው መልሰው ደግሞ ችግር የለም ለስራ ይሁን እንጂ ለመልካም ነገር ይሁን እንጂ ችግር የለም እሰጥሃለው ሲሉት እንግዲህ እውነት መስሎ ተደስቶ ነበር። ነገር ግን ለልጄ አማክረዋለው ለሱ አሳውቄ እንደዚህ እንደዛ ሲሉ፣ በጭራሽ ማንም እንዲያውቅ አልፈልግም። ሰው ሳያውቅ ነው እንዲያደርጉልኝ ከዛ በኋላ ስመልስሎት ቢያውቁ ይሻላል ብዬ ነው ምናምን ብሎ እንግዲህ ለማግባባት ሞክሯል። በእሱ ቤት ያው እሳቸው ምንም ከሕመማቸውም የተነሳ ወይም ደግሞ ከየዋህነታቸውም የተነሳ ያደርጉልኛል ብሎ እንግዲህ በዚህ መንገድ ገንዘብን አግኝቶ እራሱን ከዚህ ለማውጣት የሞከረ ይመስላል። ምክንያቱም የቲና አካሄድ ጥሩ አይደለም። እሱ የሚለውን አትሰማም። ብዙ ጊዜ ተቃራኒ ናቸው። እሷ በአይምሯ ያለ ሁሉ ወንጀል ወይም መግደል የሆነ ነገር ካልሆነ አጠፋቸዋለው፣ ልጃቸውንም እሳቸውንም እንዲህ አደርጋለው የሚለው ዛቻ እና ፉከራ ብዙ ጊዜ ከአይምሯ አልጠፋም፣ አውጥታም ትናገራለች። እና ያንን ደግሞ ዳኒ ስላልወደደ ከዚህ ሁሉ እንግዲህ ራሱን ጦስ ውስጥ ከመክተት በአቋራጭ ከተሳካለት ብሎ አባባን ጠይቋቸው ነበር። እሳቸውም በመጠየቁ እራሱ እጅጉን ተገርመው ስቀውበትም፣ ነገር ግን እሺ አደርግልሃለሁ ሲሉ ነው የመለሱለት። በዛም እሱ ተደስቶ እንግዲህ ፊቱ ሁሉ ፈክቶ ነበር። ዳኒ ይህንን ብር ሲጠይቅ ያው ካሌብም ሴት መስሎ ተቀምጦ ሰምቶ ነበር፣ እና በኋላ ዳኒም ከወጣ በኋላ ሁለቱም ሲነጋገሩበት ነበር። ካሌብ እና አባትየው ማለት ነው። እንዴትስ ደፍሮ ይህን ያህል ብር ይጠይቃል? በጣም የሚገርም ነው እያሉ እንግዲህ እየሆነ ባለው ነገር እየተገረሙም እየተናደደበትም ነው። ካሌብ እንግዲህ ይናደዳለን በሚሆነው ነገር፣ እንደገናም ደግሞ እጅግም እየተገረመ ነው። በብዛት የሚናደደው እንግዲህ ቲና እያደረገች ባለው ነገር ነው። ብሎም ካሌብ እንግዲህ ደክሞት አረፍ ብሎ እዛ መኝታ ክፍል በአጋጣሚ ዳኒና ወደ ዳኒና ቲና ወደ መኝታ ክፍል ሲገቡ አይተው እቺ ሴትዮ ምን ትሰራለች? መኝታችን ላይ ይህ የኔና የዳኒ አልጋ ብቻ ነው እያለች ስትል ቲናም መታ እንግዲህ በመሰረቱ ይህ የዳኒና የአንቺ ሳይሆን የካሌብና የአንቺ ነው፣ አንቺ ባለትዳር ነሽ ብላ የሚገባትን ልትነግራት ስትል እሷ ግን እያበሻቀጠቻት፣ እያጥላላቻት የምልሽን ብቻ አድርጊ አስወጫት ብላ አንቋሻ እንግዲህ ትሁት ቀስቅሳ አስወጥታው ነበር ካሌብን። እንደ ሴት ሆኖ እንግዲህ ተኝቶ ይመስለኛል በሀሳብ ብዛት ያው እንቅልፍ ጥሎት ነው እዛው አልጋ ላይ ወይም ደግሞ የሚሉትን ለማየት ሲመጡ የሚሰሙትን ነገር የሚናገሩትን ነገር ለመስማት ሪያክሽናቸውን ለማየት ብሎ ነው ያንን ያደረገው። ብሎም ስትቀሰቅሰው ትሁት ቀስ ብሎ ወጥቶ ነበር። ብሎም ካሌብ በራሴ መኝታ እንዴት ይቀሰቅሱኛል? እንዴትስ ያስወጡኛል? ምን አይነት ነገር እየተካሄደ ነው ያለው እያለ እጅጉንም፣ በመናደድ ትውትም ያንተ መሆኑን ሲያውቁ ምን እንደሚሉ እስቲ እናያለን እያለች፣ በአንድ በኩል ደግሞ የእሱ ትዕግስትም እያስገረማት ነው። በዚህ ልክ መታገስ ምን የሚሉት ነው? እንግዲህ መኝታ ክፍል አብሮ ተኝቶ አይተዋል። እንደገና ደግሞ በሳሎ ምንም የሚነጋገሩትን እየሰማ ነው። ይህ ነገር ካልሆነ አባትየውን አጠፋለው ከነሱ ካሌብ ጭምር አጠፋቸዋለው የሚል ትልልቅ ዛቻ የምትዝተውን እየሰማ ነው። ይህን ሁሉ እየሰማ እንግዲህ በቀጣይም ሰማለው በሚል መታገስ ምን የሚሉት ነው። በስተመጨረሻ ግን ያው አባትየውን እሷም ትሁት እራሷ ቤቱን በስሜ ብታደርግልኝ እያከብረኝ ነበረ፣ እሱ ግን እያከበረኝ አይደለም፣ በእኔ ላይ እየወሰለተ ነው እንደዛ እያደረገ የሚያስረዳ ቪዲዮም ልከውልኛል ደርሶኛል ብላ በዚህ መንገድ እንግዲህ ዋሽታ ካሌብ በሷ ላይ እንደሚወሰልት አድርጋ የራሷን ጥፋትና ስተት በካሌብ ላይ ደፍድፋ በዛ መንገድ አባትየው እንዲራሩላትና እንዲያዝኑላት አድርጋ ንብረቱን ቤቱን በእሷ ስም እንዲያደርጉ በዛ ጥበብ መታ ነበር። እሳቸው ግን በጣም ስቀውባት እሱ ካለው ከስራ ብዛት ውጥረት ውስጥ ሆኖ እንኳን ይሄ ሊያደርግ ሊያስብም ራሱ ጊዜም የለውም ብለው መልሰውላት ነበር። እሷ ግን ስለማያምኑኝ ነው እንደልጆ ልጆ ስለማያዩ ነው እንጂ እሱ እንደዚህ ነው ምናምን ምናምን ብላ እንግዲህ ያው ቤቱን በስሜ ብታደርግ ሊኖሮ እንደዚህ አያደርግም በሚል ደግሞ መታለች። እሳቸውም ችግር የለም አድርግልሻለሁ፣ መች እንሂድ ሁሉ ብለዋት ነበር። እሷም እውነት መስሏት ነገ ተባብለው እንግዲህ ተቀጣጥረው ነበር። እሳቸውም እሺ ብለው ነበር። በሌላ በኩል ካሌብ በዚህ ሁኔታ ክትትል ማድረጉም ሰልችቶታል። በአንድ በኩል ደግሞ ማየት አለብኝ በቀጣይ የሚሆነውን እያለ ነው። ቲናም እንግዲህ ተግባሯን ቀጥላለች። ወጣ ብለው ተዝናንተው ከዳኒ ጋር በቤትም ገብተው እንዲሁም ደግሞ ሳመኝ፣ እንዲህ አድርገኝ፣ እንዲህ እያለች ብሎም ደግሞ ወደ ክፍል እንሂድ፣ መኝታ ክፍል እንሂድ ሁሉ ብላ ይዛው ወደ መኝታ ክፍል ሁሉ ስትሄድ እንግዲህ ይህን ሁሉ ካሌብ እየተከታተለ እያየ እየሰማም በጣሙን ተናዶ ሰውነቱ ሁሉ በንዴት ሲንቀጠቀጥ ተመልክተን ነበር። ክፍል ከገቡም በኋላ እንግዲህ መሳሪያ የታለ አጠፋችኋለሁ በሚል በቃ የመጨረሻ ተናዶ አባትየውን ሁሉ ጠይቆ ነበር። እሳቸው ግን አልነገሩትም። ብሎም በኪችን ያገኘውን ስለት አንስቶ ወደ መኝታ ክፍል እያመራ ነበር ድራማው የተጠናቀቀው። እንግዲህ በቀጣይ በዚህ ውሳኔው ቀጥሎ እነሱን ይበቀላቸው ይሆን ወይስ አሁንም እየታገሰ ቀጣይ የሚያደርጉትን ነገር ሁሉ እያየ ያስችለው ይሆን? አባትየውስ ለዳንኤልም እሰጥሃለሁ አለው ብለው ያሉትን ብር እንዲሁም ደግሞ ለእሷም በስምሽ አዘዋውር አለው ብለው ያሉትን በምን አይነት መንገድ እንግዲህ ይፋቷቸው ይሆን? በቀጣይ እንግዲህ የምናየው ነው የሚሆነው። በዚህ ክፍል የተከታተል ነው ይህን ይመስላል። ይህን ቪዲዮ በማየት እስካሁንም አብራችሁን ቆይታ ስላደረጋችሁ ከልብ ነው የምናመሰግነው። በቀጣይ በሌላ እስከምንገናኝ ደህና ሁኑልን፣ በያላችሁበት ቸር ቆዩ። ባይ ባይ።